አረበለው ያንን መጠኛ ተቀምጠውን በመድረሻ ሆ ብሎ ተነሳ፣ ህዝባዊ ሰራዊት ጉዞ ጀመረ፣ እየዘመረ አቀበት ጋራ ቁልቁለት ወጣ ወረደ ሰራዊቱ አገሬ መመኪያ ክብሬ፣ አትደፈርም እናት አገሬ። ይህ ግጥም ጎረቤት ሀገር ሶማሊያ በ1969 ዓ.ም ኢትዮጵያን በወረረ ጊዜ ወራሪውን ለመቀልበስ ከ300000 በላይ ሰራዊት በከተተበት ጊዜ ከተዘመሩት ቀስቃሽ ዘፈኖች አንዱ ነበር። ይህ ወረራ ከተፈጸመና ድሉ ከተገኘ እንሆ 47 ዓመታት ተቆጠሩ። የኢትዮ ሶማሊያን ጦርነት የኢትዮጵያን አይበገሬነት ብሎም ተጋድሎ የዳሰስንበትን ዝግጅት እንሆ

አሳሯን ስታይ የነበረችው የዛሬዋ ሶማሌላንድ በ1952 ብሪቲሽ ሶማሌላንድና ኢጣሊያን ሶማሌ እድል ቀንቷቸው ከቀኝ ግዛት ነፃ ወጡ። በዚህ ሁነት ኢትዮጵያውያንም እንኳን ደሳለሽ ባዮች ነበሩ። ሉዓላዊነትን በነፍጥ የማስከበር ተምሳሌት፣ ያልገዛ ባይነት፣ ነፃነት በነፃ እንደማይገኝ ማሳየዋ የሆነች ኢትዮጵያ ሶማሊያ ነፃነቷን ስታውጅ የሚከፋት ሀገርም አልነበረችም። ከቀኝ ግዛት ቀንበር የተላቀቀችው ሶማሊያ ሪፐብሊክ ስትመሰረትም ኢትዮጵያ ደስተኛ ነበረች። የሶማሊያ ጎረቤት ተናካሽ ግብሯ የሚጀምረውም ባለአምስት ኮከብ ባንዲራ በመቅረጽ ታላቋን ሶማሊያ ለመገንባት የተነሳችበት ቅዠት ግን ለኢትዮጵያ በቀላሉ ታይቶ የሚታለፍ አልነበረም። ከቀኝ ግዛቷ የተላቀቁ ሁለቱ ግዛቶች ተዋህደው የሶማሌን መንግሥት ሲመሠረቱ እንዲያ ትናንሽ ግዛቶቿ ታላቋን ሶማሊያ የምናዋልደው የኬንያን ሰሜናዊ ክፍል ጅቡቲንና ከኢትዮጵያ ደግሞ ኦጋዴንን በመጠቅለል የሶማሊያ አካል በማድረግ ነው የሚል ህልማቸውን እውን ለማድረግ ካርታ ነደፉ። ሶማሊያ ኢትዮጵያን በመውረር ቅዠቷ ኦጋዴንን ከመጠቅለል ባለፈም ከኢትዮጵያ ሉዓላዊ መሬት ላይ አጠቃላይ ሐረርጌን አርሲን፣ ባሊን፣ ሲዳማንና ከፊል ሸዋን ለመጠቅለል የሚያስችል ካርታ እንደነደፈች ታሪካዊ ሰነዶች ይጠቁማሉ። አሻግራ ታላቅነቷን ለማንበር የምትኳትነው ሀገረ ሶማሊያ ግን ድንገት እንደ አውሮፓውያን ዘመን ቀመር ጥቅምት 15 1969 ከጉያዋ መፈንቅለ መንግሥት ተከሰተ። በዚህም የወቅቱ ፕሬዝዳንት አብዱሊ ረሺድ አሊ ሸርማኪ ተገደሉ። ጠቅላይ ሚኒስትሩ ኢብራሂም ኤጋሊ ዘብጥያ ተወረወሩ። በወታደሩ ጄኔራል ሲያድባሪ የሚመራው ወታደራዊ መንግስት በመፈቅለ መንግስት ስልጣኑን ተቆናጠጠ። በተለያዩ ጊዜያት ሰርጎ ገቦችን አስታጥቆ ወደ ኢትዮጵያ ግዛት በማስገባት ፈንጅ በማፈንዳት ድንገተኛ የደፈጣ ጥቃቶችን በመፈጸም እንዲሁም ባለሥልጣናትንና ሰላማዊ ሰዎችን አፍኖ በመውሰድ ለኢትዮጵያ ሰላምና ልማት መሰናክል ሆኖ ቆየ። ይህ የሚወረራው ቅድመ ዝግጅት አንዱ አካል ነበር። ሲያድባሬ የታላቋን ሶማሌ ህልም ለማሳካት በግልጽ በኢትዮጵያ ላይ ወረራን በይፋ ወጀ። በታላቋ ሶማሌ ቅዠት የተለከፈው ሲያድባሬ ጦር በምስራቅ በኩል 700 ኪሎ ሜትር በደቡብ በኩል ደግሞ 300 ኪሎ ሜትር የኢትዮጵያ ድንበር ጥሶ ገባ። ወረራው ሲፈጸምም ኢትዮጵያ በውስጥ ችግሮቿ ተይዛ ነበር። የመሃል ሀገር የስልጣን ሹኩቻ፣ የነጻነት ጥያቄዎች በሀገር ቤት መበራከት፣ የተለመደው ድህነትና ረሃብ የመሳሰሉ ፈተናዎች ተወጥራ ስለነበር የሲያድ ባሬ ወረራ በእንቅርት ላይ ጆሮ ደግፍ ሆኖባት ነበር ይላሉ ታሪኩን የሚያውቁና የጻፉ ጸሐፊያን። ሶማሌ ኢትዮጵያን ለማውረር ሰፊ የሰው ኃይል የትጥቅ የስንቅ፣ የስነ ልቦና ዝግጅት ስታደርግ ቆይታለች። ኢትዮጵያ ግን በውስጣዊ ችግሮቿ ከመጎጠሯን ባሻገር በወቅቱ የነበራት የሰራዊት ቁጥር ጥራት፣ እንዲሁም የትጥቅ አቅርቦት እጅግ የተመናመነ እንደነበር ይነገራል። የሲያድ ባሪ ጦር እንደ ፍልፍል ወደ ውስጥ እየፈለፈለ ሲዘልቅ በኢትዮጵያ በኩል ደግሞ ንጉሳዊ ስርዓት እንድኖ ወታደራዊ አስተዳደርን ያነበረው የፕሬዝዳንት መንግስቱ ኃይለማርያም አስተዳደር ጠላትን ለመመከት በሰፊው እየተዘጋጀ ነበር። ፕሬዝዳንት መንግስቱ የጠላትን እብሪት ለማስተንፈስ ብቻም ሳይሆን ከነህልሙ ለመቅበር የእናት ሀገር ጥሪ አስተላለፉ። ተነስ ሀገርህን አብዮትህንና ህልውናህን አድን። ተነስ ታጠቅ ዝመት መክት እናሸንፋለን አሉ። ጥሪው ኢትዮጵያውያንን በአንድ ልብ ለአንድ ዓለማ አስነሳ። የእናት ሀገር ጥሪን ተቀብሎ ሀገር ላለማስደፈር ዳግማዊ አድዋን በዘመኑውን ለማድረግም ጀግኖች ከየማዕዘኑ ወደ ታጠቅ ወታደራዊ ማሰልጠኛ ተመሙ። ከስልጠናም በኋላ የዚያድ ባሬን ጦር ጀግኖች እያሳደዱ አይቀጡቅጣት እየቀጡ ወደ መጣበት መለሱት። የካቲት 26 ቀን 197 ዓ.ም የኢትዮጵያ ጦር ድንበር ጥሶ ወደ ኢትዮጵያ ሉዓላዊ ግዛት ገብቶ የነበረውን የሶማ የማሪያን ሰራዊት ከኢትዮጵያ ግዛት በማስወጣት ካራማራ ተራራ ላይ የኢትዮጵያውያን ሰንደቅ ዓላማ በጀግኖች እጅ እንዲውለበለብ ተደረገ። በዚህ ጦርነት ኢትዮጵያውያን በምድርና በአየር ተናበው አስደናቂ ገድል ፈጽመዋል። የድሉ ማሳረጊያ ቁልፍ ቦታ ደግሞ ካራማራ ነች። ካራማራ ጅጅጋ አካባቢ የሚገኝ የተራሮች ሰንሰለት ነው። ካራማራ እብሪተኛው የሶማሌ ወራሪ ሲያድባሪ ጦር በኢትዮጵያ የቁርጥ ቀን ትንታጎች በእሳት ተደብልቦ ድል የተደረገበት ስፍራ ነው። ዳግማዊ አድዋም ይሉታል በርካታ ጸሐፍት። በሺዎች የሚቆጠሩ ኢትዮጵያውያን ለእናት ሀገር ዳር ድንበር መጠበቅ ሞተዋል፣ ደማቸውን ገብረዋል፣ አካል ጉዳተኛም ሆነዋል። የበርካቶች ሀብት ንብረትም በዚሁ ጦርነት ወድሟል፣ ተዘርፏል ያሳድግነውና እሳት የሳት ላንካ ጀግናው የኢትዮጵያ ጀግና ለህሉ ናችን ጀግናው ለሱ

የኩባና የየመን መንግስታት ጦራቸውን ይዘው ከኢትዮጵያ ጎን ተሰልፈው ተዋግተዋል። ሶቪየት ህብረት በጀኔራል ፔትሮፕ የሚመራ ወታደራዊ አማካሪዎችን ለኢትዮጵያ ረዳት አድርጋ መላኳና ለድሉ ሰፊ ሚና እንደነበራትም መረጃዎች አመለክታል። በኢትዮጵያ በኩል ተሰልፈው ህይወታቸውን ላጡ ኩባውያን ወታደሮች በአዲስ አበባ መታሰቢያ ተሰርቶላቸዋል። ይህ ኢትዮ ኩባ መታሰቢያ ሀውልት ድሉን የሚዘክር ብቸኛ የቆመ ህያው ምስክር ሀውልት ነው። ዳግማዊ አድዋ የሚባልለት የካራማራ ድል ከፍተኛ ትኩረት የተሰጠው አይደለም የሚሉ ወቀሳዎች ይነሳሉ። በተለይ እለቱ ሳይቀር ብዙዎች የማያስታውሱት እንደሆነና መንግስትም ሰፊ ትኩረት እየሰጠው እንዳልሆነ ይነገራል። የካራ ማራ ድል ከደርግ ውድቀት በኋላ በመንግስት ደረጃ የማይከበር ድል ቢሆንም የቀድሞ ሰራዊት አባላትና ግለሰቦች በተነሳሽነት እያከበሩት ተጉዘዋል በወቅቱ ከፍተኛ ሚና የነበራቸው የኢትዮጵያ ወታደራዊ መሪዎች ሳይቀሩ እየተዘከሩና እየታወሱ አለመሆኑ ይገለጻል 47ተኛው የካራማራ ድል በቀድሞ የሰራዊት መሪዎችና አባላት የኢትዮ ኩባ ወዳጅነት ማህበር እንዲሁም ግለሰቦች በግል ተነሳሽነት አክብረውታል